የገንዘብ ሚኒስትር አህመድ ሽዴ ማክሮ ኢኮኖሚ ማሻሻያው በርካታ የውጭ ኢንቨስትመንቶችን እየሳበ ነው አሉ። በኢትዮጵያና ቤልጅየም የኢንቨስትመንት ዘርፍ ትብብር ላይ ያተኮረ የቢዝነስ መድረክ በአዲስ አበባ እየተካሄደ ነው። አቶ አህመድ ሽዴ በዚህ ወቅት እንዳሉት አስር የሚጠጉ የቤልጅየም ኩባንያዎች የተሳተፉበት የልምድ ልውውጥ መድረክ የዚሁ አካል ነው። ተፎካካሪ የፖለቲካ ፓርቲዎች ለኢትዮጵያ ብሔራዊ ጥቅም መከበር በጋራ ሊቆሙ ይገባል ላሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። ከንቲባዋ በመዲናዋ ከሚገኙ ተፎካካሪ የፖለቲካ ፓርቲዎች ጋር ተወያይተዋል። በዚህ ወቅት ከንቲባ አዳነች እንዳሉት የተፎካካሪ ፓርቲዎች አባላት በአዲስ አበባ ከተማ ካቢኔና በሚኒስትሮች ምክር ቤት ውስጥ በኃላፊነት እንዲሰሩ ተደርጓል። የፖለቲካ ልዩነት ጤናማ መሆኑን በማመን መንግስትና ተፎካካሪ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በትብብር ሊሰሩ እንደሚገባ ወቁ ብለዋል። ቢል ጌትስ የአፍሪካን ዘላቂ ድጋፍና ዓለም አቀፍ አጋርነት ለማጠናከር የሚደረገውን ጥረት እንደሚደግፉ ቃል ገቡ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በህብረቱና በቢል ጌትስ ፋውንዴሽን ትብብር ዙሪያ ከቢል ጌትስ ጋር ተወያይተዋል። የአፍሪካን ጤና ሥርዓትና የምግብ ዋስትና ማሳደግ እንደዚሁም፣ የሀገር ውስጥ የክትባትና የመድኃኒት ማምረቻዎችን ማስፋፋት በሚቻልባቸው ሁኔታዎች ላይ መክረዋል። ሁለቱ ወገኖች አስቸኳይ ዓለም አቀፍ ትብብር፣ ፍትሐዊ ንግድ፣ የዕዳ እፎይታና አፍሪካ መር ፈጠራ አስፈላጊነት ላይ የጋራ አቋም ይዘዋል።